ቤተሰቦቻችን በድጋሜ እንኳን አደረሳችሁ ዛሬ የኢሬቻን በዓል በእሁድ ቤት እልፍኝ ውስጥ ሞቅ ደመቅ አርገን እያከበርንን ያለ ነው ቀኑን በማስመልከት ደግሞ የእልፍኝ ገበታ ሰዓታችን ላይ ተወዳጅ የኦሮሞ ባህላዊ ምግቦችን ልትሰራለን ጮሮርሳ የሚባል የኦሮሞ ባህላዊ ምግብ ቤት ባለቤት ወይዘሮ ሸዋነሽ የማነ እዚህ ልፍኛችን ውስጥ ተገኝታለች እንኳን ደህና መጣች ማሚ እንኳን ደህና ጠበቃችሁ በገጌ ሰኒ ነው የሚባለው አለ እንኳን አደረሳችሁ ማለት በገቲንስ እንገኝ ጀዳኒስ በጣም እናመሰግናለን እንዴት ነበር በጣም አሪፍ ነበር። በጣም አሪፍ ነበር። ያው ሱና ክብሬ ወደ ቢሾፍቱ እጃ መመለሴ ነው ወደ እናንተ አይደል? በጣም ነው የምናመሰግነው። ትላንት እዚህ አዲስ አበባ ላይ በደማቁ ነበር የተከበረው ሬቻ። ዛሬ ደግሞ ቢሾፍቱ ነው፣ ኦራር ሰዴ ነው የሚባለው እሱን አክብራ ነው እየተገኘችልን እና በጣም እናመሰግናለን። ከዛ ድረስ ስለመጣሽ ምን ምንድን ነው የምንሰራው ዛሬ? ዛሬ የምንሰራው እኔ የምታወቀው በጨሮርሳ ባህላዊ ምግብ ነው የምታወቀው እሱን አዘጋጅቼ አምጥቼላቸዋለሁ። ከዚህ በፊት አዎ ስላቀረባችሁ፣ ከዚህ በፊት ጮሮርሳ ሰርተናል እዚህ ለቤተሰቦቻችን አሰራሩን በደንብ አሳይተናቸዋል። አይተሸዋል። እሱን አይአለሱን ስላየች ዛሬ ቤተሰቦቻችን ለእኛ ደግሞ የተሰራውን ለሁሉ ቤተሰቦች እንዲቀምሱ ብላ ይዛ ልመታለች። ሌላ ምንድ ነው የምንሰራው? እዚህ የምናሳያቸው ምንሰራው አፋኝ ወይም እ ኡካምሳ ብለን የምንጠራው ኡካምሳ፣ ኡካምሳ አዎ እሺ ኡካምሳ ማለት አፋኝ ማለት ነው አፋኝ ማለት ነው ኡካምሳ ማለት እሺ ሌላው ደግሞ ጨጨብሳ ይዤ እመጥቻለሁ ሰርቼ ላሳየው ማለት ነው ኡካምሳ ወይም አፋኝ በደንብ ይታወቃል አይደል እዚህ አዎ አዎ እየተለመደ ነው መጥቷል በጣም ሁሉም ጋር የተለመደ ነው አፋኝ ስለዚህ እሱና ጨጨብሳ ጨጨብሳ ምን እንደዛው ነው በደንብ ይታወቃል በጣም ይታወቃል ቁርስ ላይ በተለያየ በዓል በማግስቱ በብዛት ሰው የምጠቀመው ምግብ ቢኖር ጨጨብሳ፣ ጎንፎ። ሁለቱም የኦሮሞ ባህላዊ ምግቦች ናቸው። ምን ምንድን ናቸው ውስጡ ያሉት? ይዤ የመጣሁት ከአፋኙ ቢጀምር አፋኝ፣ ያው ስጋው የፍየል ስጋ ነው ይዤ የቀረብኩት። ግቢያቶቹ ደግሞ ቅመማዎቹ እነዚህ ናቸው። ነጭ ሽንኩርትና ዝንጅብል፣ ቃሪያ፣ የተለያዩ ኔ ቤት የሚሰራው ቅመማ ቅመሞች አሉ። እሱንም ይጃለው። ቆጭቆጫ አለ። ቆጭቆጫ አብሮ የሚበላ ደግሞ የበቆሎ እንጀራ በበቆሎ እንጀራ ነው የሚበላው። አፋይ አዎ፣ በበቆሎ እንጀራ ነው የሚበላው። እሺ። እና ሲበላ ደግሞ የሚጠጣው ጣፋጭ የሆነ የሀገራችን ብርዝ ወይም ብርዝ ነው። አሁን የሰራሁት በብርዝ ነው፣ ግን ጠጅም ሰው ይጠቀማል አብሮ የሚበላው። ሲበሉ የሚጠጡት ከጠጅ ጋራ ነው በብዛት እንጠጣለን። ዛሬ ብርዝ አዎ። ይሄ እቃው ስሙ ምንድን ነው ጮጮ የቅቤ እቃ ጮጮ አብዛኛው ነገር አሁን የፍየሉም ስጋ ተከትፎ ነው የመጣው ቃሪያውም ሁሉም ነገር አልቆ ነው የመጣው እዚህ ማን ከተፈበት ማለት ነው ስለዚህ ሁሉም ነገር መጥቷል ቤተሰቦቻችን እንዳያችሁት በጣም በሚያምር ባህላዊ በሆኑ እቃዎች ናቸው የመጡልን አሁን ወደ ስራው ነው የምንገባው። ምንድን ነው የምንሰራው መጀመሪያ መጀመሪያ አሁን እኔ አፋኝ ሰራለሁ አንተ ጨጨብሳ ትሞክራለህ ጨጨብሳ ለስራ ጨጨብሳ እኮ በጣም ጣፋጭ ምግብ ነው ጨጨብሳ ከቀይ ጠይፍ ብቻ አይደለም የሚሰራ ከኩርነት ዱቄትም ከገብስም ይሰራል። አዎ ከሁሉም ነገር ይሰራል ከምትፈልገው ማለት ነው። እኔ ግን ማውቀው ማሚኛ ቤት እንትኑ ቀጭን ነው እና፣ የእኛው ደግሞ በጣም ወፍራም ነው። እንደፈለግከ አሽተ ማጣፈት ትችላለህ። ዋናው በደረቁም እሺ፣ በደረቁ አድርገህ እያሸ እቤት ስደውል አንቺ ጋር ስልክ ማለት እኔ ስም የሽማቀው የሸዋነሽ ነበር። እነሱ ደግሞ ሌላ ስም ነው የነገሩኝ። መረርቱ አሉኝ። ምን ማለት ነው መረርቱ? ማለት ያው ደስ የምትል የምታሳዝን በቃ ባሁኑ ያው አጠራል ማሬ ብለው ያው ዘመን የአሁኑ ዘመን የአሁኑ ልጆች ማሬ ብሎ ነው የሚጠሩት። መረርቱ ነው ያለኝ። አዎ። ማን ነው ያወጣልሽ? ባለቤቴ። በቃ እሱ ነው ያለው። ታም እሱ ነው ደግሞ ትክክለኛ ስም ነው እኮ። አዎ። ደስ የምትል የሚገባሽ ነው አንቺ። አመሰግናለሁ፣ አመሰግናለሁ። ይሄኛውን መጠኑን እየነገርሽኝ። እሺ። በቃ በቃ። እሺ፣ ከዛ ምንድን ነው የምናደርገው? ከዛ እሳት ላይ

ለምን በፊት እንትን ላይ ነው በብዛት የሚሰማሩት ገበሬዎቹ በግብርና ላይ፣ በከብት እርባታ ላይ እና በከብት እንትን ነው። በቃ በብዛት የሚጠቀሙት እዛው ባለው ተዋጽኦ፣ አካባቢያቸው ባለው ማለት ነው። ጥብሶ እንዲጣፍጠው ሚጥሚጣ፣ አንድ ማንኬ ሚጥሚጣ። አፋኝ በጣም የሚያቀጥል ምግብ ነው። አፋኝ አዎ፣ እንደ አፋኝ ካላቃጠለ ማ ግምኑ ተባለ። ታዲያ በጣም የምጠቀሙት ራሱ ለጉንፋን እንትን ለያዛቸው ለመድኃኒትነት ይሆናል። አፋኝ እንደ መድኃኒት ነው ሰው የምጠቀመው እንትን ስለሆነ በጣም ስለሚያቃጥል ጥሩ ነው። ጉንፋንና ሌሎች ከሮሮ ጋር የተያዙ ነገሮች ወለጋ ወለጋ ነው የተወለድኩት በምዕራብ ወለጋ ግዳሚ ወረዳን በሚባለው ቦታ ነው የተወለድኩት ያደኩት እዛነው ከቤተሰብ ጋር ሆነን እስከ ሰባተኛ ክፍል ነው እዛ የተማርኩት። ከዛ በኋላ ደርግ ምናምን ነገር ስለነበረ ዘር ወደዚ እንድኛ እንድንማር ወደ አዲስ አባ ወደዚህ መጣሁት። ሪቻት አከብሩ ነበር በፊት እዛ አዎ ቤተሰቦች ያከብራሉ። ቤተሰቦች ያከብራሉ። ሰማለሁ። ለምን ከጥንት ከቅድመ አያት አያት ጀምሮ የመጣ በዓል ስለሆነ በጣም እንሰማለን። መች መጥቼ እጅ ያለው ብዬ በጣም በጉጉት ስጠብቅ ነበር። በዓል ነው እነሱ። ብሾፍቱ? አዎ ፋዘር አልፎ አልፎ ይመጣል። አንቺ ለመጀመሪያ ጊዜ መች ነው የመጣሽው? የዛሬ ስምንት አመት። እና እንዴት ነበር? ምን ተሰማሽ ለመጀመሪያ ጊዜ ድባቡን ስታዩ በጣም እኔ ከበዓሉ ይልቅ እንዳውም ድባቡ ከዛ በፊት የሚከበረው የሰው ድምቀት፣ አለባበሱ የሚያደርጉት በቃ የብለ በዓሉ ድምቀት የሚሰጠው ነገር ሁሉ በቃ ስታየው በጣም ደስ ይላል። በጣም በጣም የሚወደው በዓል ብኖር እኔ ይሬቻ በጣም እወደዋለሁ። ለምን ድባቡ በጣም ደስ ይላል። እኔ አሁን እዛ መሄድ የጀመርኩት ለስራ ነው በብዛት እዛ ያው ሽሮ ለመሸመት ነው። ወደ ሰምነው ከዛ ምግብ ቤት አለኝ፣ ጮሮርሳ ምግብ ቤት አለኝ። አሁን ሁለተኛ እንዳውም እየከፈትኩ ነው። አዲስ አበባ እንደመጣሽ በነርሲንግ ተመርቀሻል አይደል? አዎ። ሰራሽበት? ብዙም አልሰራውም፣ አንዳም የሰራው እሺ። ከዛ ያው የቤተሰብ እንትን ነበረ፣ ማዘር ስታም ነበር፣ እሷን ሳስታም ማት ነበረ። አዎ፣ እሷ ሷ ካረፈች በኋላ ወደ ስራ አይገባ አልተመለሽም? ወደዛ ወደዛ አልተመለስኩ፣ ወደዛ አልተመለስኩ። እንዴት ነው ይሄ ነገር? በቃ ነው። በጣም ትክክለ። ይሄ ይጋገራል እንደተባሉ በቀይ ጤፍም ይሆናል በሌላ ዱቄት ይሆናል። ከተጋገረ በኋላ ውስጡ ገብቶ ቅቤ ነው የሚጨምረው ማለት ነው። አለቀ በቃ። ስለዚህ ጨጨብሳ ሰርተን ጨርሰናል። ቤተሰቦች ባያችሁት መልኩ በጣም ቀላል አሰራር ነው። አሁን ደግሞ አፋኙ ነው መሰራው ስራ በደንብ የሚፈልገው እሱ ይመስለኛል። ይህም ብዙ ስራ አይፈልግም። አሁን ዘይት ነው የጨመርኩት። ዘይት ነው ትን ይበል ብዬ ነው። ስጋው ውሃው ከጠፈፍ ካለ በኋላ ትንሽ እናስገባለን። ከዛ በኋላ ቅመማ ቅመሞች እንጨምራለን። ታፍ ነው ይወጣል። ከዛን ታፍ ነው ይወጣል። እና እናትሽን ካስታመምሽ በኋላ ወደ ምን ስራ ገባሽ ቀጣይ? ወደ ጀበና ቡና ገባ። ነርሲንግ ተታሹ? አዎ፣ የዛሬ 14 አመት ጀበና ቡና መስራት ጀመርኩኝ። አዎ፣ ያው ልጆች እያሳደግኩ ወደ እሱ ስራ ገባው ከጓደኛዬ ጋራ። ከዛ ጨጨብሳ ከጎኑ ጀመር፣ ከዛም ጮሮርሳም ጀመር። በቃ እየሰፋ እየሰፋልን ሄደ። አሁን ደግሞ ሌሎቹንም ጨምሬ ሰራለሁ። በዛው አይደል? አዎ ልክነኝ እያመሰልከ ያለ ልክነ ከጀበና ቡና ነው እንደዚህ እየሰፋ እየሰፋ ይመጣ። የባህል ምግብ ቤት ትልቅ የባህል ምግብ ቤት ይኖረኛል ብለሽ አስበሽ ታውቂያለሽ? በፊት በፊት እንደዛ አስቤ አላቅም፣ ግን ከሆነ ወቅት በኋላ ኤግዚቢሽን ማይከል ላይ ከጓደኛ ጋር ስንዞር የተለያየ ባህል ይቅረብ ነበረ የዛም ቦታ ማለት ነው፣ ግን በብዛት የኦሮሞ ነክ ነገር አይቀርብም ብዙ ባህላዊ ምግቦች እያለ ግን አይቀርብም ነበር፣ የዛን ሰዓት ማለት ነው። ከዛ እስቲ ለምን ተነስተን አንሰራም ብለን እንዲያውም በፒኤልሲ አርገን ከእሷ ጋር ጀመር። ያው ፌደራል ውስጥ እንድንታወቅ ባህሉንም ለማስተዋወቅ ባህሉን ለማስተዋወቅ ነበር። ከሁሉም በፊት እኛ እንትን ስንል የነበረው ጮሮርሳ ብለን የሰሚ የምነውል ራሱ የዛን ጊዜ ለዛ ኬዝ ነው ጮሮርሳ ይታወቅ ነበር። በፊት ነበሩ የዛን ጊዜ ባህላዊ ምግብ ቤቶች የኦሮሚያ ነበሩ። ክፍለ ሀገር ነበር። አይ እዚህ አዲስ አበባ ላይ ለ የለም ጮሮርሳ የሚባል አልነበረም። አዎ፣ ጮሮርሳ የሚባል አልነበረ። ስለዚህ ሰው ሲፈልግ መብላት ምናምን ነበሩ ከአዲስ አበባ ውጭ ወጥቶ ነው ማለት የሚበላው የሚፈልግ ሰው። ወለጋ ላይ ነቀምት ላይ በተለይ ታዋቂ ቤት ነበር፣ የአቶ እጅታ ቤት የሚባለው። እኔ ከልጃቸው ጋራ ነው ከልጃቸው ምስት ጋራ ነው፣ አበበች አንባው ትባላለች። ጓደኛ እሷ ነበረች። ከእሷ ጋራ እንትን ብዬ ነው ወደዚህ ስራ የገባ። ይህን ጮሮርሳ ሲሰሩት የነበሩት እነሱ ነበሩ፣ ማዘር ማለት ነው። ልምድ አላቸው እነሱ በጣም በጣም ያው የእሳቸውም ነገር ሳልናገር አላልፈም። ስለዚህ አንድ ቀን ወይ እነሱ እዚህ መጥተው ይሰሩልናል፣ ወይ ደግሞ እኛ እንሄዳለንና አትሄዳላችሁ? ግድ ነው። ደስ ይለናል። ምንድነው? እሱ ምን ጨምረው ነጭ ሽንኩርት ብዙ ነው። በጣም ነጭ ሽንኩርት ያጣፍጣል። ለሁሉንም ይገባው። አይ ማለት ዛሬ ከባድ ነው። ምን ያለው እንትን ያለው የተከተፈው የተከተፈው ያው ሩብ ሩብ ናት ሁለቱም። ስጋው ስንት ኪሎ ነው አሁን እየሰራን ያለው? አንድ ኪሎ። ስለዚህ ቤተሰቦቻችን ለአንድ ኪሎ ስጋ አፋይ ለመስራት ምንድን ነው የሩብ ሩብ ነጭ ሽንኩርትና ዝንጅብል እንጨምራለን ማለት ነው። በዛ ግን ነጭ ሽንኩርቱ ትንሽ አትወደው ወዶ መሰለኝ። አይ ምንም አይደለም፣ ያስፈልጋል። ለጉንፋን ምናምን፣ ስማ፣ ቆንጆ ነው። ሰሞኑን እንደውም ትንሽ ያዝ እያረገ ነበር አይደል? በቃ ዛሬ ትድናለ። ሌላ መድኃኒት አያስፈልግም ይሄ። አዎ ቆጭቆጫ ማሪፍ ነው። ቆጭቆጫው በጣም ብዙ ነው። በልያ ካምሳ መሆን አለበታ። አዎ ኡካምሳ ቀጥታ ትርጉም አፋኝ ነው። አፋኝ ነው። ትርጉም ቀጥታ አፋኝ፣ አፋኝ። ኡካምሳ ያው ያው የዶሮ ወጥ ዶሮ ወጥ መምሰልም መሆንም አለበት አይደል? የእኛውም እንደዛው ማለት ነው። ይሄ ኩሮሪማ ነው። ይሄ የጥፍስ ቅመም ነው። ሮዝሜሪ ማለት ነው። በጣም ብዙ ቅመም ነው የሚገባበት። እሱ ምንድን ነው? ቆንዶ በርበሬ። ይህ ደግሞ እሺ፣ እሱስ? ጨው፣ ጨው። አዎ፣ ቅቤ እናስገባለን። እሺ፣ ይሄኛውን አስገባ ነው። አፋኙ የሚያቃጥለው ሁኔታው እና ጠብስ ይሆናል። ትንሽ ቅቤ ነው ማለት ነው። እስኪ ቀምሰ እየው። እሺ ጨው ጨምረው፣ ቆንጆ ነው። በቃ ትንሽ እንጨምር ጨው። ኦኬ እ ያቃጥላል ማሚ ከሆነ መች ገባና። ኧረ ያው ቆጥቆጫው ነው መሰለኝ ነው በጣም ብዙ ቃሪያው። ከስጋው እኩል ነው። አዎ እንደዛ ነው። በቃ አፋኝ ለምን ተባለ ታዲያ? ኧረ ማሚ በዛ። ግን ይሄ በጣም ለምን መሰለሽ? የሚያቃጥል ነገር ማይወድ አለ። አሁን እኛ ጋር ምኪ ከመጀመሪያው አለማዘዝ ነው እንጂ ከታዘ መብላት ነው። አዎ፣ ጉድ ነው። ዛሬ የገባው ቃሪያ በጣም ብዙ ነው። በጣም ጎበዝ ነው። አሪፍ ነው። ሞያ አይደለ። ስለዚህ ይሄን መስራት ከጀመርሽ አሁን 14 አመት ሆኖሻል ማለት ነው። ምን ምን ታዘብሽ? ምን ተማርሽ? በዚህ በ14 አመት ቆይታ በመገብ ስራ ውስጥ ረጅም ጊዜ ነው። በጣም ብዙ ነገር ነው። እንትን ያልኩት ከሁሉ ያተረፍኩት ነገር ቢሆን ብኖር ከስተመሮቼ ቤተሰቦቼ ናቸው። በጣም ቤተሰብ ብዙ ቤተሰብ አፈራው። ሰራተኞቼ እንደ ልጆቼ እንደ እህቶቼ እንደ ወንድሞቼ ናቸው። ስቲል አስራ አራት አመት ከኔ ጋር እየኖሩ አሉ። ከጀመርኩት ጊዜ ጀምሮ ማለት ነው። አዎ፣ አስራ አራት አመት። አዎ እና በቃ ቢያንስ አራት ሶስት አመት ቢሆኑ ነው ምን አራት አመት እንዲቆይ ምስጥር የለም ምንም ምስጢር በቃ እኔ እንደ እናት እነሱ እንደልጅ ደስ ይላል በዚህ አመት ውስጥ ከጊዜ ወደ ጊዜ ምግቡ በደንብ እየታወቀ መቷል ታያለሽ አዲስ አበባ ላይ በተለይ በጣም በጣም እንዴ አሁን ሁሉም ቦታ አለ አደለ የትም ቦታ ስትሄድ ጮሮርሳ ጨጨብሳ ገንፎ በስርዓቱ በቃ እንትን ብሎ እንዳውም እኔ ከሁሉም ሌት እየሆንኩ ነኝ ይበቃዋል ደረሰ ቤተሰቦቻችን አፋኝ ደርሷል። በጣም ብዙ ነገር ነው የተጨመረበት። ቃሪያው እንደገና ደግሞ ቆጭቆጫው ራሱን የቻለ ነው። ቅመማ ቅመሞቹ ስንቀምሰው እንግዲህ ማየት ነው ምን ያህል ያቃጥል እንደሚችል። በጠጅ ነው የምጠጣ፣ ውሃ አይጠጣ ብርዝ ነው የምጠጣ አብሮ ማለት ነው። ቀዝቀዝ ማለት አለ ምላሳችን ቤተሰቦቻችን እንዳያችሁት ጨጨብሳና አፋኝ የሰራ ነው ዛሬ አፋኙን፣ አሰራሩን አይታችኋል። ጨጨብሳውም እንደዛው ቂጣው ቤት ተጋግሮ ነው የመጣው። መረቃ አለው ስጋው ብዙ መረቃ የናሱ አይደለም፣ እንትን ማለት የለበትም። እሺ አይቃ ባሉን ሞቅ አድርገን እያከበርን ነው እናንተም ቢሾፍቱም ያላችሁ በየቤታችሁም እያከበራችሁ ያላችሁ በድጋሚ እንኳን አደረሳችሁ። አሁን እኔ ቤተሰቦቹን እጠራቸውና እነሱን ደግሞ ሰብሰብ አድርገን እንቀምሳለን። ጠርቻቸው መጣሁ ማሚ ታይቶ የሚጠቅም ነው ነው። ዛሬ ቺስ ኬክ እንኳን አደረሰ። እንኳን አብሮ አደረሰ። ይህን ይህን አይታችሁታል አረድ ትሰራለን። እስቲ ይህን በልተናል። ጭኮ ነው እንዴ? ጨጨብሳ ጨጨብሳ። ይህን አልበላሽም ሙሉዬ፣ ባለፈው የበላ ነው። በጤፍ ነው። ያው የኔም ደግሞ እንድትቀምሱ ብዬ ነው እ የመጣሁት ናፍቆ ነበር። ሚኪ በጣም ወደው ነበር። ያኛው ባለፈው የበላ ነው። አይቤው ይለያል። አይቤው በእንትን ነው፣ በአደለም በቃሪያ አረንጓዴ ነበር። ካስታወሰ አረንጓዴ ነበር፣ በዳጣ ተደርጎ ነበር የተሰራ ይሄኛው ደግሞ በሚጣ ሆኖ። ግን የምር ቺዝ ኬክ አይመስልም? ከዘር ቸኮሌት ከላይ ቺዝም ይመስል በነገራችን ላይ ሌሎች የኦሮሚያ ባህላዊ ምግቦችን ስሪልኝ፣ ጮሮርሳ ሰርተናል ስላት እሺ። ግን የኔንም ጮሮርሳ ቀመሱት ብላ ነው ያመጣችው ቤት ተሰርተው ማለት ነው ጨጨብሳ ላይ

ን ሙሉ ነው። ኡካምሳ አሁን ይመጣል። አረ አለኝ ደ በዚህ እንዳጠግቡ በነገራችን፣ አይ ይሄ አፕታይዘር እንዳፕታይዘር መንደርደሪያ ነው። አይ ግን የሁሉ ቅቤ ተጨምሮበት አፕታይዘር አለ እንዴ? አይደለም፣ መንደርደሪያ መንደርደሪያ። አዎ ሁሉንም ነው። እርጎ ነሽ ቅቤ ነሽ። አፋኝን ብናየው ደስ ይለናል። አፋኝ ምጣ። በቃ ሁላችሁ ማቅረብ አንተን ማን ብሎ ከመስራት ጀምሮ በለ መስራትና ማቅረብ አሁን ነው ጉዱም ማየት

ማቅረብ ነበረብሚያግን ው ቤት ባለውለታዬ ነው። ቃሪያ አልበላም ነበር። በታሪክ በእውነት ቃሪያ የጀመርኩት በደርሶ መልስ ጉዞ፣ አብዛኞቹ ምግቦች ላይ ቃሪያ አለ። ቃሪያ ዳጣ ምናምን፣ በጭራሽ ቃሪያ አልወድም ና እንደውም ዳይሬክተራችንና ካሜራማናችን አንት ይስቃል ምግቦቹ ሲመጡ እንዴት እንደመሆን እና ግን ለካ ቃሪያ የሆነ ምግቡ ላይ የሚሰጠው የተለየ ጣም እና እያቃጠለሽ እንድት በይታ ያጨራሽበጣሁለታችንም ቃሪያዞታልእያሰሩበት ነው እን ቃሪያው ተደፍቶበት ነው አይደለም። አሰራ ሰራር ነው በቃ፣ እንደዚህ መሆን አለበት። አገልግል ነው አይደል? አይ አይደለም፣ ኡካምሳ ነው። ይሄ አፋኝ አፋኝ ነው የሚባለው። ስለዚህ ውስጡ ምን ምን አይነት አለ? ኡካምሳ ኡካምሳ በአንድነት ነው። እንደ ባህላችን፣ እንደ ኢትዮጵያ ባህል የሚበላው በአንድነት ነው የሚበላው። ሰብሰብ ብለን እንብለው አይደል? በፍጥነት በፍጥነት ነው የሚበላው። በቃ ቀስታ ሳይሆን በፍጥነት ዘጋ ልምጣ ቦታ ነው ነው ትደርሳለሽ? ማሩ ማደርሳለሁ። እንጀራው ደግሞ የጤፍ ብቻ አይደለም፣ የበቆሎ እንጀራ ነው አፋኝ። አዎ እስቲ ብሉ ብሉ፣ ቅመሱት እስቲ ውስጡም አለ በደንብ ወደ ውስጥ ገብታችሁ ብሉ። በጣም ይጣፍጣል፣ ግን በጣም አያቃጥልም። እንደውም ጣዕሙ ድለት ድለት ይላል፣ የድለት አይነት ስሜት። ያቃጥላል፣ ግን በጣም ይጣፍጣል። ባለፈው እያልን ነበር እኮ ምግብ አብረው የሚበሉ ምግቦች እያልን እያነሳን ነበረ። እንግዲህ ሌላ ተጨመረ። ባለፈው ከነሳ ነው በሞቴ

ቆንጆ ማሩን እየጠጣቸው ግን ለየብቻው ለየ ብቻው ቢሰራስ ቃሪያ ለሚወድ ቃሪያ ለሚወድ ስጋ እንደ ስሙኗ ምግቡ ራሱ እንደ ስሙኗ ቃሪያ ከሌለው ምግብ ምኑን አፈነው ታ ምኑ አፋኝ ሆነ ምኑን ታፈነ ታፈ ግን ነጭ ሽንኩርት ሁሉም ነገር አለው ማስገባት፣ ቅመሞችም አሉ፣ ቅመሞች አሉ። ሳየው እንዳስፈራኝ አይደለም። ያቃጥላል፣ እውነት ነው።

ነው። ለጎ ከነብልሃቱ ነው ከናበላል ብልሃቱ ነው። አፒታይት ይከፍታል፣ አፍንጫ ይከፍታል፣ ይከፍታል፣ ጭንቅላት ይከፍታል። ጥሩነቱ ደግሞ መሰለው ሲያቃጥልህ ከነ ማክሸፊያው ነው። በጣም አመሰግናለሁ። እኛም በጣም ሌላ ጊዜ ደግሞ ያው እየመጣችሁ ቢሾፍቱ ቀሪውንም በጣም ቤተሰቦቻችን ከቢሾፍቱ ድረስ መታ ነው ይህንን የመሰለ የኦሮሞ ባህላዊ ምግብ የሰራችልን በጣም ወደነዋል። በጣም እናመሰግናለን። እኛም እናንተም ደግሞ ስትፈልጉ እዚህ መድሀኒዓለም አካባቢ ጮሮርሳ ሀውስ የሚባል ቤት አለ። ቢሾፍቱም ሁለት ቅርንጫፍ አለ። እዛ እየሄዳችሁ መመገብ ትችላላችሁ። እኛ ግን በጣም እናመሰግናለን ማለት ነው። አንድ አንዳንድ ጉረስ እስኪ አይኔ አጥንቴ ልጋጥ ቃሪያ ቃሪያውን አረቅ